ሰላም እንደምን አላችሁ ተመልካቾቻችን፣ በዚህ ሰሞን ያገኘናችሁ መረጃዎች ወደ እናንተ እናደርሳለን። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ያላችሁ ሀሳብ አስተያየት በሀሳብ መስጫ ሳጥን ላይ ጻፉልን። በማዕከላዊ ኢትዮጵያ ክልል ምስራቅ ጉራጌ ዞን መስቃን ወረዳ አብረው እራት ተመግበው በጠና ከታመሙ ስምንት የአንድ ቤተሰብ አባላት ውስጥ አባወራው ከስድስት ልጆቹ ጋር ሰባት የአንድ ቤተሰብ አባላት ህይወታቸው ማለፉን ፖሊስ ገልጿል። የክልሉ ፖሊስ የወንጀል መረጃ ኢንተሊጀንስ ዳይሬክቶሬት ተወካይ ምክትል ኮማንደር ያለው ተመዝገን እንደገለጹት በወረዳው መሰረት ወገራም ቀበሌ ዳሾ ቆቶ ተብሎ በሚጠራው መንደር ህዳር 6 ቀን 2018 ዓመተ ምህረት ምሽት አንድ ሰዓት ስምንቱ የቤተሰብ አባላት አብሮ ራት ከተመገቡ በኋላ በድንገት መታመማቸው ተናግረዋል። በአብሮነት እራት እንደተመገቡ ብዙም ሳይቆዩ ከፍተኛ ለሆነ ህመም መዳረጋቸውን መረጃ የደረሳቸው የአካባቢ ነዋሪዎች የተጎጂዎችን ህይወት ለማትረፍ ተለባርበው ወደ ሆስፒታል ማድረሳቸው ነው እየተነገረው። ቢሆንም ከተጎዱ የቤተሰብ አባላት የአምስት ዓመት መንግሥቱ ኃይለ፣ የሰባት ዓመቱ መክበን ኃይል እና የ17 ዓመቱ ተክሉ ኃይል የተባሉት ሦስቱ ወንድማማቾች በእለቱ ሆስፒታል እንደደረሱ ሕይወታቸው ማለፉን ነው የተገለጸው። የተቀሩ ተጎጂዎችን ሕይወት በሕክምና ለማትረፍ ሐኪሞች ያልተቋረጠ ጥረት ቢያደርጉም የ14 ዓመቷ መቅደስ ኃይለ እና የ15 ዓመቱ ገብረ ኃይለ የሁለቱ እህት እና ወንድም ሕይወት ህዳር 7 ቀን 2018 ዓ ም ምሽት 11 ሰዓት ሲያልፍ የሟቾች ቁጥር ወደ አምስት አሻቀበ። ከተቀሩት ተጎጂዎች ደግሞ የአንድ ዓመት ከሰባት ወሩ ህፃን ሲሳይ ኃይለ ህዳር 9 ቀን 2018 ዓ ም ጠዋት ሁለት ሰዓት ላይ ሕይወቱ ሲያልፍ የስድስት ሟች ልጆች አባት የሆነው ኃይለ ያበራ ህዳር 10 ቀን 2018 ዓመተ ምህረት ሌሊት በሰመመን ውስጥ ሆኖ ከእንቅልፉ ሳይነቃ እልፈቱ እውን ሆኖ ልብ ሰባሪና አሳዛኝ የሆነ ዜና ተደመጠ። የባለቤቷንና የስድስት ልጆቿን ህልፈት ለማወቅ ያልታደለችው ወይዘሮ ዳመነች ደንበል በሚልክ ሆስፒታል በከፍተኛ የጥንቃቄ ክፍል ውስጥ ሆና በህክምና እየተረዳች በህይወት መኖሯን ነው የፖሊስ የተገለጸው። ተጎጂዋ ቤተሰቡን በጅምላ ወደ ሞት ያወረደውን ጉዳይ ልትጠርቅ በህይወት ተርፍ ይሆን ወይስ እሷም የባለቤቷና የልጆቿ ዕጣ ገጥሟት ከቤተሰቡ መሃል አንድም ለወሬ ነጋሪ ሳይተርፍ በጅምላ እችን ዓለም የመሰናበታቸው አሳዛኝ ዜና ይደመጣል የሚለውን ለመገመት ይከብዳል። ፖሊስ ተጎጂዎች የተመገቡት ምግብ የተመረዘ በማና እንዴት የሚለውን እምነታ ለማረጋገጥና ተፈጸመውን ድርጊት አጣርቶ እውነታው ለማረጋገጥ ከምስራቅ ጉራጌ ዞን እና ከመስቃን ወረዳ የተወጣጣ የምርመራ ጣሪ ግብረ ኃይል አዋቅሮ ምርመራ የማጣራቱን ስራ መጀመሩን የተናገሩት ኮማንደር ያሉ ተመስገን የምርመራ ግብረ ኃይሉ በድርጊቱ የሌሎች እጅ ሊኖር ይችላል በሚል ጥርጣሬ አስር ሰዎችን በቁጥጥር ስር አብሎ ምርመራ እያጠራ መሆኑን ገልጸዋል። ተጎጂዎቹ በዳግማዊ ምኒልክ ሆስፒታል ሕክምና ተከታትለዋል ያለው ፖሊስ የሟቾች የአስክሬን ምርመራ ውጤት እየተጠበቀ መሆኑንና ስለ ጉዳዩ የተሻለ ፍንጭ ሊሰጥ እንደሚችል መረጃ ሊገኝ እንደሚችል ይገመታል። የክልሉ ፖሊስ ሚዲያም ክፍል ይህ ዜና በሚዲያ ይፋ እስካደረገበት ሰዓት ድረስ ከስምንቱ ተጎጂዎች ውስጥ አንዷ የሆነችው የቤቱ እማወራ በአዲስ አበባ ምኒልክ ሆስፒታል በሕክምና እየተረዳች መሆኑን አረጋግጧል። በተለያየ ጊዜ ዓለም የተቀላቀሉት ከ46 ዓመቱ አባት እስከ አንድ ዓመት ከሰባት ወር ዕድሜ ያለው ሕፃን እጅን ዓለም በተመሳሳይ ሰዓት ለመሰናበት የተገደዱበት ተግባር። የተለየ ግኝት ካለ መረጃውን ለሕዝብ ይፋ የምናደርግ ይሆናል። እንደ ሰማችሁ ነው እንግዲህ ከጉራጌ ዞን አካባቢ የተሰማው ልብ ሰባሪ ና አሳዛኝ ዜና እጅግ በጣም የሚያሳዝን ነገር ነው እንግዲህ አንድ ቤተሰብ ማታ ላይ እራት ሲመገቡ ወደ ስምንት የቤተሰብ አባላቶች አሉ አባወራ አለ ማወራ አለች እንደዛም ደግሞ ስድስት ልጆች አሏቸው እና ከስድስት ልጆቸው ጋር ይቀምጣሉ እራት ለመብላት እንግዲህ እንደምታውቁት ወደ ገጠር አካባቢ ላይ ሰዎች እራት ሲበሉ አንድ ላይ ነው የሚበሉት ምናልባት እዚ አሁን ወደ ከተማ ሲሆን ተራ በተራ ሊበሉ ቻሉ አንዱ ከብላ በኋላ አንዱ ደግሞ ሌላ ስራ ይዞት ሊሆን ይችላል እና በአጋጣሚ ወደ ኋላ ሊቆይ ይችላል እና እነዚህ ግን ሲበሉ አንድ ላይ ነበረ ሲመገበ ነበረው። እና እንግዲህ በጣም በሚያሳዝን ሁኔታ ሰባቱ ስምንቶቹ ይታመማሉ። ከታሙም በኋላ ወደ ሆስፒታል ይወሰዳሉ በጎረቤቶቻቸው ማለት ነው። እንግዲህ በህክምና ስረዱ ይቆዩ እና ነገር ግን ደግሞ ተራ በተራ ህይወታቸው ማለፍ ይጀምራል ማለት ነው። ይህ ነገር ሰባት ሰዎች ላይ ደርሶ፣ እስካሁን ግን እናታቸው ወይም ደግሞ ማበራዋ በህይወት አለች። በጣም የሚ የሚያሳዝን ነገር ነው። አንድ ቤተሰብ በአንድ ጊዜ እንዲህ በአንድ ጊዜ በሚያሳዝን ሁኔታ ሲያልቅ እጅግ በጣም የሚያሳዝንና ልብ ሰባሪ ነው። እንግዲህ አሁን እነሱ የተመገቡት ምግብ በመርዝ የተመረዘ ነው። ከዚህ በፊትም ደግሞ ነገር እንደዚህ አይነት ቪዲዮ ሰርቼው ነበረ እና፣ በደቡብ አፍሪካ ሁለት ተማሪዎች የምታስታውሱ ከሆነ ኦፕራ እና ዲቦራ የሚባሉ ሁለት ተማሪዎች ሊመረቁ ነበር። አንዷ ልትመረቅ ነበረ በሁለተኛ ዲግሪዋ፣ በሚያሳዝን ሁኔታ ተገልሎ እንደተገኙ ነበረ። በዛን ጊዜ የመሞታቸው ምክንያት ራሱ አልታወቀም። ምንድን ነው የሚለው ነገር ለብዙ ሰዎች ጥያቄ ሆኖ ነበረ እና ነገር ግን ደግሞ በኋላ ላይ በደረሰው መረጃ የተመረዘ ውሃ ወይም ደግሞ መጠጥ እንደጠጡ ነበር በዛን ጊዜ የተባለው ይህም በመረ በመርዝ ነበረ። ተመርዞ ነበረ የሞቱት ሁለቱ የተማቾች በደቡብ አፍሪካ ማለት ነው። እንግዲህ አሁን ይሄ በመርዝ ሰዎችን እንትን ማለት እጅግ በጣም እየበዛ ነው እና እጅግ በጣም የሚያሳዝን ነገር ነው። ደግሞ ከሩቅ አይደለም እንደዚያ የሚያደርጉት እና ከቅርብ ከቅርብ ሰዎቻችን ነው። እንግዲህ ብዙ ጊዜ እነዚ መርዝ ሲባል መርዝ የሚሰጡ የቅርብ ሰዎች ናቸው። በምግብ በተለያዩ ነገር እኛ የምንመገበው ከቅርብ ሰዎች ነው እንጂ ከማናውቀው ሰው አይደለም። መቼስ ብዙ ጊዜ ደግሞ ቤታችን ሆነን ስንመገብ ማለት ነው። ይሄ እጅግ በጣም የሚያሳዝን ነገር ነው እና ሰዎች ምን ያህል እርስ በርሳቸው ላይ መ መጨካከን እንደጀመሩ የሰው ልጅ ደርስ በእርሳችሁ ለእርስ በራሱ ከማሰብ ከመተሳሰብ ይልቅ ደግሞ ምን ያህል በጭካኔ በተሞላ መንገድ የእርስ በራሱ ህይወት ሲያሳልፍ በጣም እጅግ በጣም የሚያሳዝን ነገር ነው። እኔ በጣም ልቤ ተሰብሯል። በጣም የሚያሳዝን ነገር ነው። በየጊዜ የምንሳማቸው ነገሮች በጣም ልብን የሚሰብሩ ዜናዎች ናቸው። ፈጣሪ ነፍሳቸውን ባጸደ ገነት ያኑርላቸው። እንደዚሁም ደግሞ ለዘመድ አዝማዳቸው እንደዚሁም ለወዳጆቻቸው ፈጣሪ ጽናቱን ይስጣቸው ለማለት ወዳሉ። ለዚህ ዩቲዩብ ቻናል ዲሽናል የሆናችሁ ሰብስክራይብ በማድረግ ቤተሰብ መሆናችሁን እንዳትረሱ።